ሰላም ጤና ይስጥልኝ፣ ውድና እየተከበራችሁ የቻናሊ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በተወዳጁ በኖላዊ ድራማ በክፍል 48 መተናል ማለት ነው። እንግዲህ ኖላዊ ድራማ እጅጉን በጣም ልባን ጠልጣይ ፓርት ላይ ደርሷል ማለት ነው። እናም እንግዲህ የወይዘሮ ሜላት እናት ወደ እነ ሜላት ጋር ሰዓት ነግራቸው ልክ መስፍን ከውጭ ሀገር ወደ ሳይነግራቸው ሰርፕራይዝ እንዳደረጋቸው የወይዘሮ ሜላት እናትም ሳትነግራቸው ቀጭቋ እያሉ እንግዲህ በሩን አንኳክተው ሜላት ስትከፍት በጣም ተደናግጣ ነበረ። ምን ነሽ ነው? እናንተ ሰዎች ግን ምን ነክቷችሁ ነው? ግን ጤነኛ ናቸው የስትልም ነበረ። ምን ነሽ ነው በማለትም እንግዲህ የወይዘሮ ሜላት እናት እንግዲህ ሲጠይቋት ነበረ። መስፍንም ሲመጣ ሳይነግረኝ ነው አንችም እኮ ደገምሽ በማለት እንግዲህ ግራም እያጋባት እንግዲህ ተቀብላታለች፣ እናቷን ማለት ነው። የወይዘሮ አስቴርም እንግዲህ መስፍን እየመጣ በማለት እሷ አልሰማችም ማለት ነው። እናም እንግዲህ ወደ እነ ወይዘሮ ሜላት ጋር እንግዲህ ተቀላቅላለች ማለት ነው። እንግዲህ ሀናና ሀሴትም አደናብረዋታል፣ አወዛግበዋታል፣ ግራም አጋብተዋታል ማለት ነው። እንግዲህ አሁን ላይ ሀና ነች ልጅ እርግብ ነች የሚለውን ነገር እጅጉን በጣም ግራ የሚያጋባ ነገር ሆኗል ማለት ነው። እናም እንግዲህ ከሰላምዬ ጋር እንግዲህ የወይዘሮ አስቴር ወይዘሮ አስቴር እንግዲህ ሳሎን ቁጭ ብለው ባሉበት ታይም ሰላም እየመታ እንዴ፣ አስቴር በማለት እንግዲህ ልክ እንደ ጓደኛ ሲሳሳቁ ሲጫወቱም ነበረ ማለት ነው እና አስቴር እንግዲህ አያትየዋ እጅግ በጣም ቀለል ያሉ በጣም ደስ የሚሉ የሚቀልዱ ጨዋታ የሚችሉ ሰው ናቸው እና ከሰላምዬ ጋር እንግዲህ ደስ የሚል የጨዋታ ጊዜም አድርገዋል ማለት ነው። በዛም አጋጣሚ እንግዲህ ሀና ትከሰታለች ማለት ነው ወደ ስራ ቦታዋ እናም እንግዲህ አስቴርን እንግዲህ ሀያትየዋን ቁጭ ብላ አግኝታቸዋለኝ። እናም እንግዲህ በሩን ከፍታ ስትገባ እንግዲህ ሃንዬ በማለት ነበር ሰላምዬ የተቀበለቻት። እናም አያቴን ተዋወቂያት ነው ያለችው። አሁን ላይ ያው ግራ ስለሚያጋባ ሁሉም ነገር አያት ይሻላልቻትም አያቴን ተዋወቂያት በማለትም እንግዲህ ሀንዬም እንግዲህ የሰላምዬ አያት እግር ስር ወርቃ እንግዲህ ጉልበታቸውን ስማ ተዋውቃቸዋል። እናም እጅጉም በጣም ደስ ተሰኝተው ልክ መስፍን ከውጭ ለመጀመሪያ ጊዜ ሳያት ጥምጥም ብሎ እንዳቅፎ እንደ ሳማት ልጄ ብሎ አስቴርም እንግዲህ ልጄ ብላ ጥምጥም አርጋ ነበር ያቀፈቻት የሳመቻት ማለት ነው። እናም እጅጉን በጣም የልጅነት ጨዋታዋንም እንግዲህ ትዝም ማስብላት እጅጉን በጣም ሀና እንግዲህ ውስጧ እየተረበሸም ብቻ ግን ብዙ ነገር እንግዲህ ተመልክተናል ማለት ነው። ሰላምዬ በጣም ደስ ብሏታል፣ አያትየዋና ሀና ባደረጉት የንግግር ቆይታ እናም እንግዲህ ያው ሀናን ልጅ አድርጋ እንግዲህ የቤታቸው ልጅ ወይንም እህቷ አድርጋ እንግዲህ በሙሉ እምነት ተቀብላታለች ማለት ነው፣ ሰላምዬ። እናም እንግዲህ ሀንዬ ወደ ስራ መግባት አለብኝ በማለት እንግዲህ ተነስታ ወደ ስራ ሄዳለች። ሰላምዬም እንግዲህ እኔም ሀንዬ ላግዛት በማለት እንግዲህ ከአያቷ ስር ተነስታ ወደ ሀን ሄደች ማለት ነው። በሌላ በኩል ደግሞ እንግዲህ ዶክተሩ ለወይዘሮ ሜላት ስልክ ይደውልላት እና ማናገር ማግኘት እንደሚፈልግ በስልክ ሳይሆን በአካል ማናገር እንደሚፈልግ ይነግራታል። ምን ነው ችግር አለ እንዴ? ስትለውም ነበረ ስለ ሀና አባት ላናግርሽ ይፈልጋሉ አላት። ምንድን ነው፣ ስለ ሀና አባት ከሆነ ሀና ነው ማናገር ያለብህ፣ በማለትም እንግዲህ ወይዘሮ ሜላት መልስ ሰጥተዋል ማለት ነው። ዶክተሩም እንግዲህ አንችንም ላናግርሽ እፈልጋለሁ በማለትም እንግዲህ ያው ቀጥሯታል ማለት ነው። እናም ወይዘሮ ሚላት በቃ ወደ ስራ ስሄድ ወደ አንተም እመጣለሁኝ በማለት እንግዲህ የስልክ ንግግሯን ጨርሳለች ማለት ነው። ሀና እንግዲህ ዶክተሩ እስከ 600 ሺ ብር እንደሚያስፈልግ እንግዲህ ነግሯታል ማለት ነው። በጣም በሚያሳዝን ሁኔታውን የሁ- የ200 ሺ ብር ቄጥ አምጥቼ ነው የምሞላው በማለትም እንግዲህ ጭንቅ ውስጥ ገብታለች። እኔ እኮ አልታደልኩኝም፣ እኔ እኮ የተረገምኩ ሰው ነኝ በማለት እንግዲህ ራሷንም እንግዲህ እየጠላች እና እየተናደደች እንግዲህ ለአሲር ስትናገር እንግዲህ ተመልክተናል ማለት ነው። የተረገመ ሰው ታውቃለህ፣ የተረገመ። እኔ እኮ የተረገምኩ ነኝ እያለችም እንግዲህ ሀንዬ ባስብሏት በጣም በሚያሳዝን ሁኔታ ስትናገርም ነበር። አባቷም ለምንድን ነው ዶክተሩ የፈለገች ብሎ ሲጠይቃት ነበረ። እንግዲህ ሀንዬም አይ ዶክተሩ ለምንም አይደለም። የሚጠይቅ ይፎ ማለት እንግዲህ ለአባትየው ይህንን የሚያክል እንግዲህ ዱብዳብር እንደተጠየቀች አባቷን መናገር አትፈልግም። ምክንያቱም አባትየው ሕክምናውን ያስቋርጠዋል። ሀና በሰው ቤት ተቀጥራ እንደምትሰራ ማያውቅም። አሁን ላይ እንግዲህ አቶ ኖላዊ ብዙ ነገር ተደብቋቸዋል። ሀና ከቤተሰቦቿ ጋር የዲኤንኤ ምርመራ ማድረጓን አያውቁም፣ አልሰሙም። እንዲሁም ደግሞ ይህን ያክል ወጪ አውጥታ እንግዲህ እንደሚታከሙ አያውቁም ማለት ነው። እናም በጣም በሚያሳዝን ሁኔታ እንግዲህ ሀና ሁሉን ነገር ድብብቅ አርጋ ነው የምትይዘው። እና ነገር ግን ለአሲር ስትነግረው ነበረ። አሲር እጅግ በጣም ግራ ተጋብቶታል። እና ታዲያ ምን ችግር አለው? ላሰሪሽ ንገሪያታ ሲልም፣ አሁን ላይ እኔና እናስሬ ጥሩ ሙድ ላይ አይደለንም። ምክንያቱም እኔ ልጅ ነኝ ባልኩበት ታይም እንግዲህ እየዋሸዋት እንደሆነ አላመነችኝም። እናም አሁን ላይ ጥሩ አይደለንም፣ ተጣልተናል በማለትም እንግዲህ ሀንዬ ለአሲር ስታስረዳው ነበረ። ያላት አማራጫ ወደ ስራ መግባት ነው። እንግዲህ ስራን ቦታ ስትሄድ ወይዘሮ ሜላት ቆይ አንቺ ግን ልጆቼ ምግብ ሰርተው አበሉኝ? ምን ሆነሽ ነው? አንቺ እኮ በቃ ይህንን ስራ መሆኑን ረስተሽ ተተሸዋላ፣ ስትፈልጊ ብቻ ነው የምትመጪው፣ በማለት ከፍና ዝቅ እያደረጉ እንግዲህ ሲያመናጭቋትም ተመልክተናል። ሰላምዬም በጣም ይቅርታ እኔ እኮ አባዬ ጋር ሰው የሚሆንልኝ አጥቼ ነው ለዛ ነው አባዬ እንትቼ መምጣት ስላልቻልኩ ነው። ስትል አባትሽ ምን ሆኖ ነው እንዳይጠፋብሽ ነው እንደምትጠብቂው ስትልም፣ ኧረ አይባልም አባቴ እኮ ታማሚ ነው በማለትም እንግዲህ ሀሴትዬ ሀንዬ እንግዲህ ለወይዘሮ ሜላት ብታስረዳም ሊግባባ አልቻሉም። ምክንያቱም አሁን ላይ ሁሉም ነገር ተቀይሮ በጣም ጠልታታለች ማለት ነው ወይዘሮ ሚላት። ነገር ግን ይህ ስራዋ ግን ያው ወደፊት እንግዲህ ዋጋ ያስከፍላታል ማለት ነው ይጸጽታታልም። ይህንን እንግዲህ ያዩትና ያስተዋሉትም እናትየዋ ልጄ ችኩል ነሽ በማለትም ሲናገሩም ነበረ ማለት ነው። እናም ዶክተሩም እንግዲህ ወደ ወይዘሮ ሚላት እንደተደወለባት ነገረቻት ማለት ነው። ለምንድን የደወለብሽ? በማለትም ሀናም ጠየቀችን ያላቅም ስትልም ነበር ወይዘሮ ሚላት። ሀናም እንግዲህ በተፈጥሮ የመደናገጥ ባህሪ ያላት ነው። ምን ያደናብርሻል ስትልም ነበረ። እናም እንግዲህ ሀና በሆነው ነገር ሁሉ ስላረፈደችም ይቅርታ እህትዬ እያለች እንግዲህ ይቅርታ ይሸከምብሽ በማለትም ብቻ በጣም የሚደብር መልሶችን ነው አሁን ላይ ከወይዘሮ ሚላት እንግዲህ ወደ ሃና እየተነገረ ያለው እና በጣም ነው የሚደብረው። እናም እንግዲህ ሃንዬም ስራዋን ቀጥላለች ማለት ነው እንግዲህ ምግብም ሰርታ የወይዘሮ ሜላትን እናት ለመመገብም እንግዲህ እጃቸውን ለማስታጠብ ውሃ አዘጋጅታም ስትሄድ እንግዲህ የወይዘሮ ሜላት እናት አስቴር በፊት ህፃኑና የምታደርገውን ነገር ሀሴት እያስታወሱ ከአሁኑ ጋር ደግሞ እንግዲህ ኮምፔር እያደረጉ ይገኛሉ ማለት ነው። እናም እንግዲህ ወይዘሮ አስቴር እንግዲህ መጠራጠሩ አይከፋም በማለትም እንግዲህ እናትየዋን ሚላትን እያስጠነቀቀቻትም ተመልክተናል። የማይታሰብ ነገር ነው ብላለች። እናም እንግዲህ ወደ መኝታ ቤት ደግሞ ስታመራ እርግብን ታገኛለች። ተዋወቂያት ሀሴትን በማለት ሰላምዬ ስትናገር በጣም ተወዛግባም ተመልክተናል ማለት ነው። ግራ ተጋብቷታል። የወይዘሮ ሜላትናት ማንኛይቱ ነች ልጅ እያሉ እንግዲህ ግራ ተጋብተዋል። ሆኖም ግን እጅጉን በጣም በሚያሳዝን ሁኔታ ያው ሀናን ነው ልጃችን ብለው እንግዲህ የያዙት። ነገር ግን ያው ወይዘሮ ሜላት ፊቷን ካዞረችባት ሰነባብታለች ማለት ነው። እንግዲህ ሰላምዬም ደግሞ እንግዲህ ከእርግብና አስቴር ያደረጉትን ቆይታ ለሃና ነግራት እርግብ እንግዲህ ወደ ኪችን ስትሄድ ስትስቅባት ነበር። ለምንድን ነው የምትስቅቢ? ስትላትም አያቴ እንግዲህ አንቺን እንዴት እንዳየችሽ እና እንዴት እንደተቀበለችሽ ነው ሰላምዬ ነግራይ በማለትም ስትስቅ እርግብም ስትናደር ነበረ። እናም እንግዲህ በጣም በሚያሳዝን ሁኔታ የወይዘሮ ሜላት እንግዲህ ለሃና ያላት አመለካከት እጅጉን በጣም የወረደ ሆኗል። ይህንን ያዩት እና የተመለከቱት እናትየዋ መባክሽን፣ ተረጋጊ፣ መጠርጠሩ አይከፋም በማለትም እንግዲህ ሲናገሩ ነበረ። እንግዲህ አሁን ላይ ወደ ኖላዊ ደግሞ ስንሄድ አሲር ለሃና አባት አቮካዶ ገዝተው እንግዲህ ተመገብ ሲለው ለሃና ማስቀመጫለው ሲል ነበር። ሃና አቮካዶ መብላት እንደማትችል እንደማትወድ እንዲሁም ደግሞ የወይዘሮ ሜላት እናትም እንግዲህ አቡካዶ እና ሙዝ አምታ እንግዲህ ሙዙን ደብቅ አቡካዶውን አምጥቼልሽ ነው ለአንቺ ስትላት እጅጉን በጣም እንደተጣላቻት እና እንደተናደደችባት ያ ያንን ነገር ሲያስታውሱ ነበር። አሁን ላይ የምርም ግን የወይዘሮ ሜላት እናት እንግዲህ አቡካዶ ገዝታ ምታ በዛ ነገር ተፈትሻቸው ይሆን እስኪ ብቻ ግን በጣም የሚያጓጓ ነው። ሆኖም ግን እንግዲህ የምርመራ ውጤቱን እጅጉን በጣም በአጓጊነት ሁኔታ እንግዲህ እየጠበቀን እንገኛለን ማለት ነው። ማን ይሆን ልጅ ማን ይሆን ልጅ ሆኖ እንግዲህ ውጤቱ የሚነገረው የሚለውን ሁላችንም በጉጉት የምንጠብቅ ይሆናል ማለት ነው። እንግዲህ ውድና የተከበራችሁ ቤተሰብ ለዚህ ቻናል ትችላችሁ፣ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረ